አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ወድና የተከበራችሁ የፋሚሊ ሚዲያ ቤተሰቦች እንዴት ናቸው ሰላም ናቸው ወይ ረመዳን እንዴት ነው እኔ ጋ ሁሉም ሰላም ነው አልሐምዱሊላህ ሁሉም ሰላም ብያለሁ ክርስቲያና ቀኖቼ እንዴት ናቸው ሰላም ናቸው ወይ ዘንድሮ ሁለታችንም ሰው መኩን ነው ሁላችንም በየእምነታችን ለሀገራችን እስኪደዋል እናደርግ ኢንሻአላህ አላህ ሀገራችን ሰላም አላህ ያደርግልን ዛሬ ባጭሩ በቤት እኔ ረመዳንን አልሐምዱሊላሂ ረብ ልዓለሚን ቱም አልሐምዱሊላ እናንተ ለምደዝ ላይ ያብቃችሁ በቤት ነው የጸንጉት አዘጋጅቻለሁ። እንደምታወት እዚህ ሀባሀባለኝ ዳቧለኝ ብስኮት ሰርቻለሁኝ ላይ ሰርች ከድባልደ ጋር አልሐምዱሊላ እያፈጠርን ነው ያለነው። ተጋ በዙ ባጭሩ ይሄንን ይመስላል ኢንሻአላ ከወደዳችሁ ላይክ ሼር አድርጉ ያው ጠፍቻለሁኝ ያቅቄበት አላቅም በቻናሌ ሀገር ከገባ ወዲህ ነገሮች ሁሉ አልተመቻችሁም ወደ ክፍለ ሀገር ምናምን ዳታ ያቸግራል እና አልሐምዱሊላህ ረብቢል አለሚን እነዛን አመቻችቸን አሁን እየቀረስኩላችሁ ያለሁት እንሻላ ላይክ ሸር አድርጎ ወደፊት አንዛር ቪዲዮ ለቃለሁ። ዲሚ ላላክ አለ እስከዛው ምናን ታበረታቱኝ የበላም ቀመሞች ረመዳን ወር ማለት እንዴት አድርጎ ይዟችኋል? አላህ ያላቃችሁ ምኞታችሁን አላህ አሳክቶ ሀገራችንም ሰላም አድርጎ ሀገራችሁ አላህ ያብቃችሁ እላችኋለሁ። እና ጉድ ጉድ እያልኩ ነው። ያው ማፍጠሪያ ሰዓት እየደረሰ ስለሆነ እኛ ጉድ ጉድ እያልኩ ነው። ባጭሩ ቤት ይት ድረስ ስላለኝ አልሐምዱሊላህ ረቢል አለሚን። ከዛ እኛ አጋዥ ባባል አይስጣችሁ፣ እውነት ነው የምላችሁ። ማፍጠሪያችን ሰዓት ደረሰ። ተሰሹር ባየንም ቀዳዳው እዚህም ሰላጣ አለኝ አልሃምዱሊላህ። ስራ አንዳንዴ አረብ አገር ብቻ ይመስለኝ ነበር። ስፍራ ጥቅ ዝም በሀገራችን ማማን ወላሂ ማሻ አላህ ስፍራው ጥቅ ነው ማለት ነው። ኢማን ሁሉም ነገር አግ አንድ መልእክት አገሬ ልግባ ስትሉ የምትሉ አገር መግባት ለፈለጋችሁ ወላህ ያስገባል ግቡ፣ ማለት ነው ባላችሁ ተብቃብቃችሁ መኖር ትችላላችሁ። እና የዛሬው ቪዲዮ አጭር እንድትሆን እንመስላለን። ከወደዳችሁን ላይክ ሸር አድርጉ። በሌላ በአዲስ ቪዲዮ መጣለው እንሻአላህ። ለዛሬው ምስል ልሰናበታችሁ። ሰላም ሁኑልኝ።